በጉጉት የምንጠብቀው የሩታዬ የቬሎ ምርጫዋ እንግዲህ ዛሬ በደስታና ደስ በሚል ሁኔታ አይተናል ማለት ነው። በጣም ደስ ይላል። በዚሁ አጋጣሚ ሩታዬ፣ የኔ ጀግና ሴት፣ የኔ ጠንበለል ሴት ለአንቺ ቃል የለኝም። እውነት በጣም ጎበዝ ልጅ ነሽ። ይገባሻል፣ ከዚህም በላይ ማለት ነው። አብርሽም ደግሞ ትንሽ አሞኛል ብለዋል። አላፊ ያድርግህ አብርሽዬ። እንግዲህ የሰርጉ ድባብ ነው ብለዋል። አዎ የሰርጉ ድባብ ነው ማለት ነው። ግን ዛሬ በጣም ደህና ነኝ እያለ ነበር። አላ ደግሞ ጨርሶ ይሻርህ ማለት ነው። ጨርሶ ይማርህ። በዚሁ አጋጣሚ ሮታና አብርሽ ደግሞ እንኳንም ለዚች ቀን አበቃችሁ ከብዙ ስቃይ፣ ከብዙ መከራ፣ ከብዙ ስድብ ከብዙ አሉባልታ ወሬ ለዚህ ቀን ስላበቃችሁ በጣም ደስ ብሎኛል። እውነትን መናገር ለእናንተ ቃላት የለኝም። ነገም ዛሬም ደስታችሁ ነው ማየት የምፈልገው። እኔ በቃ እኔ በጣም ደስ ብሎኛል። በጉጉት ነበረ የምጠብቀው ይሄ ነገር። እንደውም ባለፈ ነበረ አብረሽ ቤሎ መረጣ ምናምን ነገር እናደርጋለን ያለው የነበረ። ከዛን ቀን ጀምሮ እኔ ሁሌ ወይኔ መቼ ነው የሚመጡት? ሰሞኑ እንደውም በጣም በአብረሽ ቤት ጠፍተዋል። እሱም ያው ምክንያቱም ዛሬ ተናግረዋል ማለት ነው። እኛም ጠዋት ቪዲዮ ሰርተን ነበር። ብቻ በቃ በጣም ደስ ይላል ማለት ነው። ሩታዬ የኔ ጀግና ሴት የኔ አንበሳ ሴት አንቺ ሲፈጥርሽም አሟልቶ የሰጠሽ እና የዩቱብ መሪ አንቺ የቲክቶክ መሪ ማለት ነው። አሁን ገና እንደገና ትመሪያለሽ ማለት ነው። ማንነትሽ ደግሞ ስላሳየሻቸው ደግሞ በጣም ደስ ብሎኛል። ወላሂ ነው ሙላችሁ እና ከምሬ ነው እኔ ቪዲዮ ላይ አንድ ቀን ባላሀ ስምዬ አላቅም እና ሩታ ማለት በጣም ጀግና ሴትናት። ከምር ትለያለች አሉ ባልታ ማይገድላት አሉባልታ ማይሰብራት፣ ስድብ ማይሰብራት፣ በቃ ሰው ማይሰብራት ራሷን የሚያስደስታትን ነገር ሆና የምትገኝ ሴትናት። በዚህ ደግሞ በጣም ነው መወዳት በጣም ነው ምኮራባት ሰዓት እንኳንም የአብርሽና የሮታ አድናቂ ሆንኩኝ። ሰላም አሌይኩም ወረመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም እያለው በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደርጋችሁ ቤተሰብ ሁኑ። እንግዲህ ውድ ቤተሰቦቼ ዛሬ አብርሽም ብለዋል። የደስታውንም የሰርጉም ድባብ እኔ ማወራ ነገር አላቅም ብለዋል። እኔም ደግሞ እንዳብርሽ ነኝ ማለት ነው። እውነት አሁን ራሱ ቤት በቃ በልጆች እየተጣላን ነበር እውነት አብረን የምንሰራ ልጆች አሉ ማለት ነው። እነሱ ሁለተኛ ቤሎ ያምራል እያሉ ማለት ነው ቪዲዮን አቁመውን ማለት ነው በቃ እና ሲዝ ማን ያስይዛል ማን ይበልጣል። አብርሽ የመጀመሪያው ብለዋል። ሩታ ደግሞ የሁለተኛውን ብላለችና የመጀመሪያው ነው የሚመረጠው ብሎ እውነት ለመላ እንግዲህ በጣም ገርሞን ማለት ነው። ተገርመን በጣም ተደስተን ማለት ነው። እስኪ ሰው ነው። ቆይ ቪዲዮን አይተን እኛ መከራከር ስንችል እውነት ነው። ሙላችሁ የእያንዳንዳችን ስልካችን አቁመን ማለት ነው። ሁለተኛው አንደኛው እያልን ነበር፣ እየተከራከርን ነበር መጨ መጨረሻ ግን አንዷ ልጇ ተበልታለች ማለት ነው። እሷ አንደኛው ነው የሚብሻለው ብላለት ብላለች። እኛ ደግሞ ሁለተኛው ነበረ ያል ነው። እንግዲህ በሩጣዬ ስም ማለት ግብዣ አለን ማለት ነው የኔ ልጅ ሩጣዬ እውነት ለሩታይ ሰው እንዴት ለሩታይ ያለው ፍቅር ብታይ፣ እውነት በቃ እንዴት ማታ ማታ ማለት ነው እንዴት እንደምንጠባበቅ ማለት ነው። አብረን የምንሰራ ልጆች በጣም ነው የሚገርሙኝ። እኔ እንደውም ቪዲዮ ላይ ምናምን ስለምሰራ በቃ ቀስ ብዬ ምናምን እነሱ ስልካቸው በኪሳቸው በቃ ሌላ ቪዲዮ አትሰሪም እንዴ እና አብረሽ አልመጡም እንዴ እያሉ ማለት ነው። እና ሩታይ የሰው ፍቅር ደግሞ አላ እስከ መጨረሻም ያደርግልሽ የኔ ቆንጆ። እና አላ ደግሞ ከመጥፎ ነገር ይጠብቃችሁ። አብርሽና ሩታ ሁሌም ደግሞ የሰው ፍቅር ይስጣችሁ፣ እኛ ሁሌም እንወዳችኋለን። በዚሁ አጋጣሚ ግን በደስታ ቀን ይህን ነገር መናገር አልፈልግም ነበር። ዛሬ አብርሽ ምን እንዳለ ከተረዳችሁት ቪዲዮ ቀስ ብላችሁ ከሰማችሁት እና አንዳንዴ እናደንቃቸዋለን፣ እንወዳቸዋለን አብርሽ እንዳይከፋ ሩታ እንዳይከፋ እያላችሁ እኛ ጥፋት ስናጠፋ እንኳን ወደኋላ ማለት የለባችሁም። አንዳንዴ የምንጠፋውም ነገር ማረም ትችላላችሁ ብለዋል። ይህን ነገር ያረግኩት ደግሞ እየተናገርኩት ደግሞ በዚህ ቪዲዮ ውስጥ አንዳንዳችኋላችሁ ሰሞኑ በተፈጠረ ነገር እኛ እየተቆጠነ አብራሽን ተመለስ እያልን በዙ ደግሞ ብዙችሁ ያረሳችሁታላችሁ እስካሁን ማለት ነው እና ለዛ ትምህርት ይሆናችኋል ብዬ አስባለውም። ትምህርትም ነው እንግዲህ መልስ ሰጥቶበታል። እንደውም ብዙ ጊዜ መልስ ስጥበት እያለን ነበረ። እንግዲህ የእኛ ግሪስሪ ፋሚሊዎች ሁላችንም እንደዚህ ሁሌም በመልካም ነገር በጥሩ ነገር ወደኋላ እንዳንል ወደፊት ነው ሁሌም የምንመራው ማለት ነው። እንግዲህ የእኛ ንግስታችን ከስንት ስድብ ከስንት ነገር አሳልፋ ዛሬ ለዝች ቀን በግታለች ማለት ነው። ሩታዬ ደግሞ ዱባይ ስትገባ ማለት ነው እንሻላ አላካለ መዳሞቻችን ከፈቀደልን ማለት ነው። ቀይ ምንጣፍ አንጥፈን ስንቀበላት ደግሞ ቪዲዮ ሰርተን እንለቅላችኋለን ማለት ነው። እንግዲህ ሙስሊም የሆናችሁ ድዋ አድርጉልን፣ ክርስቲያንም የሆናችሁ ደግሞ ጸሎት አድርጉልን። እንግዲህ መዳማችን ፈቅዳልን ለአንድ ለሁለት ቀን ይሂዱ፣ ዘና በሉ፣ ፈታ በሉ፣ ከሩታና ከአብርሽ እንድንባል ማለት ነው። እውነቴ ነው። ከምድራችሁ ድዋ ድዋ አድርጉልን እና ዱዓ ያስፈርግናል። ብቻ አብርሽ እና ሩታ እንኳን ለዚህ ቀን አበቃቸው። ያው ደስታ ነው። እኔ ማውራም ነገር አላውቅም፣ ብቻ ወደ እናንተ ልምጣ ብዬ ነው እንጂ መስራትም አልፈለኩም ነበር። እና ከጓደኞቼ ዛሬ እንግዲህ በሩታና በአብርሽ ቬሎ ለየት ያለ እራት አለን ማለት ነው። እንግዲህ እነሱ ማድቤት ጉዱ